በዕድሜ ጅረት ምንም ሳይደክማቸው ዕውቀትና ምክርን ለውድ ልጆቻቸው የእምነት አስተምሮን ለነፍስ ለስጋቸው ዘውትር እየሰጡ እስኪያልፍ ነፍሳቸው በደንብ አሳምረው እንዲያ ላስተማሩት በዛ በሰከነ ጣፋጭ ምላሳቸው ወጣት ሽማግሌ ማንም ሳይቀራቸው ልቡን ገዝተውታል በመልካም ስራቸው። ዛሬ ግን ቢያልፉም ከመቃብር በላይ ስራቸው ያወራል ሳይኖርበት ከልካይ። ሀጁ ሙፍቲ ነፍሳቸውን ይማረው። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንደ የሰው ልጅ እኩል ነው። የሃይማኖት አባት ባለሥልጣን፣ ሀብታም ድሃ፣ እመምተኛ ጤነኛ አላህ ዘንዳ እኩል ናቸው። ፈጣሪ ጌታ ዘንዳ እኩል ናቸው። ይህንን ተግባር ላይ እስታላዋል ድረስ መቶ ጊዜ ብንለፈልፍ መቶ ጊዜ ብናደርግ በሽም ይቈጠር ብናደርግ ፈጣሪ ጌታ አይሰማ ነው። ይህን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ሥራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ፣ የአንዱ ንብረት አንዱ እየወሰደ፣ አንዱ ጦማዳሪ ነው፣ አንዱ ስንት ቦታ ያለው፣ አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንዲ አላህ የሚያዝነው፣ በዚህ ነው እንዲ አላህ የሚያዝነው። ገና ተወደፊት የሚመጣለህ የደቅነው ያሰበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቀውን ስናየው ይመለስልን እንደሆን እኛ እንመለስ እኛ እንመለስ እኛ እንመከር አረዛ እንደ መሻይቆቻችን እንደ ቅድማ አባቶቻችን። እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸክስ ተደረሰው ይበቃል አንድ አካባቢ ሶደቃ ይመልሰዋል የአንድ አካባቢ ዱአ ይመልሰዋል አሪያ እንደው ብንረፈልፍ ይሆናል እንዴ ብንረፈልፍ አይሆንም መመለስ አለብን መሪው የሚመለስ ከመሪው የሚመለስ የሃይማኖት አባቶች ጸጸቱ እንጸጸት ወጣቱ ይመለስ ሴቱ ወንዱ ይመለስ ፈጣሪ እየታ ይሰማናል እኛ ዱአችንም አይሰማበት ምክንያት የለም ተተመለስ አላህ ሀገራችንን ሰላም ያርግልን እላለሁ ያለፈው አልፏል። በየጊዜያቱ የሰውዬ አይመከርም በየጊዜያቱ አይመከርም ነ በደርግ ጊዜ ብዙ ጥፋት ተፈጸመ፣ ብዙ ህዝብ አለቀ። ምንድ ነው የተገኘው ጥቅም? አሁን በኢህአዴግ ጊዜ በየጊዜው ተከሰተ። ይሄ ችግር መፈናቀልም ተከሰተ፣ ሞትም ተከሰተ። የተገኘው ጥቅም ምንድን ነው? ጥቅም የሚገኘው እኮ ከአንድነት ነው። ጥቅም የሚገኘው ከሰላም ነው። ጥቅም የሚገኘው ከመከባበር ነው። ጥቅም የሚገኘው ተመተባበር ነው፣ ተመረዳዳት ነው፣ ተመሰማማት ነው እንጂ እንደው ዝም ብሎ ችግር በመፍጠር እኮ ጥቅም አገኛለሁ ማለት ከንቱ ሀሳብ ነው። ከንቱ ሀሳብ ነው። ሃይማኖትም የማይደግፈው፣ ህዝብም የማይደግፈው፣ አገርም የማይደግፈው እንደው አእምሮ ትክክለኛ የሆነ አዋቂ የሆነ ሰው ሁላ እውቀት ያለው ሁላ እማይደግፈው ስለሆነ እንደዚህ ያለው በሀገራችንም መከሰት የለበትም። አሁንም ቢሆን እኛ እንደ ሃይማኖት አባትን መልእክት ማስተላለፍ የምፈልገው እንደዚህ ትናንትና ተከሰተ በየቦታው ተከሰተ፣ በሞቱ ሰዎች ይጠየቃሉ፣ በተቃጠለው ንብረት ይጠየቃሉ፣ በደረሰው አደጋ ይጠየቃል። እንዲህ ያለው ሰው አይቀርለትም። ተሞት በኋላ እኮ ህይወት አለ እሳትም አለ እኮ ጀነትም አለ እኮ። ይቺ ዓለም ብቻ አይደለች ያለችው፣ ተይሽ ዓለም በኋላም ሌላ ዓለም አለ። እዛም ዓለም ይጠየቃል፣ እዝህም ዓለም ይጠየቃል። ስለዚህ የሚጠቅመው ነገር ምንድ ነው? መቀራረብ፣ መቀራረብ፣ መመካከል፣ መረዳዳት፣ አላግባብ እንደሆነ መመለስ፣ መጸጸት፣ መነደም፣ ወደፊት አንድነቱን ማጠንከር፣ ሰላሙን ማጎልበት፣ መጠበቅ ነው ነው እንግዲህ የምለው እንጂ ችግር መፍጠር ለማንም አይጠቅምም። ለችግር ፈጣሪውም አይጠቅመው፣ ለአገርም አይጠቅምም፣ ለህዝብም አይጠቅምም። ሃይማኖት የሚጠላው ያወገዘው ጉዳይ ነው። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳው ሌላ ያለን ነው የሚላ የሰው ልጅ ምሁኑ ነው። ሰው የሚገለው ምሁኑ ነው፣ የሚዘርፈው ምሁኑ ነው፣ የሚያፈናቅለው ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርትኮ እውቀት ማለት ነው። እውቀት መጥፎ ነገር ጥሎ ጥሩ ሊከተል ነው። የራሱን መበት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከምቱ እውቀት ነው። ከምቱ እውቀት ነው። ተማወቁ ዓለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው። አዋቂ አይደለም ብሎ አይታበል፣ በተግባር ላይ ታሩ አለ። ያለፈው አልፏል። በየጊዜያቱ የሰውዬ አይመከርም፣ በየጊዜያቱ አይመከርም። በደርግ ጊዜ ብዙ ጥፋት ተፈጸመ፣ ብዙ ሕዝብ አለቀ። ምንድን ነው የተገኘው ጥቅም? አሁን በኢህአዴግ ጊዜ በየጊዜው ተከሰተ። ይሄ ሽግር መፈናቀልም ተከሰተ፣ ሞትም ተከሰተ። የተገኘው ጥቅም ምንድን ነው? ጥቅም የሚገኘው እኮ ከአንድነት ነው። ጥቅም የሚገኘው ከሰላም ነው። ጥቅም የሚገኘው ተመከባበር ነው። ጥቅም የሚገኘው ተመተባበር ነው፣ ተመረዳዳት ነው፣ ተመሰማማት ነው እንጂ እንደው ዝም ብሎ ችግር በመፍጠር እኮ ጥቅም አገኛለሁ ማለት ከንቱ ሀሳብ ነው። ከንቱ ሀሳብ ነው። ሃይማኖትም የማይደግፈው ሕዝብም የማይደግፈው አገርም የማይደግፈው እንደው አእምሮ ትክክለኛ የሆነ አዋቂ የሆነ ሰው ሁላ እውቀት ያለው ሁላ የማይደግፈው ስለሆነ እንደዚህ ያለው በሀገራችን መከሰት የለበትም። አሁንም ቢሆን እኛ እንደ ሃይማኖት አባትን መልእክት ማስተላለፍ የምፈልገው እንደዚህ ትናንትና ተከሰተ፣ በየቦታው ተከሰተ። በሞቱ ሰዎች ይጠየቃሉ፣ በተቃጠለው ንብረት ይጠየቃሉ፣ በደረሰው አደጋ ይጠየቃል። እንዲህ ያለው ሰው አይቀርለትም። ከሞት በኋላም እኮ ህይወት አለ እሳትም አለ እኮ ጀነትም አለ እኮ። ይቻ ዓለም ብቻ አይደለች ያለችው ተይሽ ዓለም በኋላም ሌላ ዓለም አለ። እዛም ዓለም ይጠየቃል፣ እዝህም ዓለም ይጠየቃል። ስለ ይህ የሚጠቅመው ነገር ምንድ ነው? መቀራረብ፣ መቀራረብ፣ መመካከር፣ መረዳዳት፣ አላግባብ እንደሆነ መመለስ፣ መጸጸት፣ መነደም ወደፊት አንድነቱን ማጠንከር ሰላሙን ማጎልበት መጠበቅ ነው። ነው እንግዲህ የምለው እንጂ ሽግር መፍጠር ለማንም አይጠቅም። ለሽግር ፈጣሪው አይጠቅመው፣ ለሀገር አይጠቅምም፣ ለህዝብ ማይጠቅምም። ሃይማኖት የሚጠላው ያወገዘው ጉዳይ ነው። ሃይማኖት እኮ የበላይና የበታቸለው አላህ ዘንዴ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም ቢሃ፣ እመምተኛ፣ ጤነኛ አላህ ዘንዳ እኩል ናቸው። ፈጣሪ ጌታ ዘንዳ እኩል ናቸው። ይህን ተግባር ላይ እስታላዋል ድረስ መቶ ጊዜ ብንለፈልፍ መቶ ጊዜ ብናደርግ በሽም ይቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይህን ማወቅ አለብን። መጀመሪያ ልባችንን ንጹሕ ማድረግ አለብን። ሁለተኛ ሥራችንን ንጹሕ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ የአንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ እያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንዲ አላ የሚያዝነው። ገና ተወደፊት የሚመጣላ የደቅ ነው ያስተበዋለ ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቀውን ስናየው ይመረስልኛል እንደሆን እኛን መለስ እኛን መለስ መከር አረዛ እንደ መሻይኾቻችን እንደ ቅድማ አባቶቻችን እንደ ዓለም የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸክስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱአ ይመልሰዋል። አሪያ እንደው ብንረፈልፍ ይሆናል። እንደ ብንረፈልፍ አይሆንም። መመለስ አለብን። መሪውም ይመለስ ተመሪው የሚመለስ፣ የሃይማኖት አባቶች ጸጸቱ እንጸጸት፣ ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱአችን የማይሰማበት ምክንያት የለም። ተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ።